ያው እንግዲህ እዚህ ጋር አስቀምጫለሁ። ምስክሬ ነው፣ ምስክሬ ምስክሮች ናቸው። ይሄው እዚህ ጋር አምጥቼ እንደዚህ ደርድሬዋለሁ። ያው እንግዲህ እኔም በመስታወት እንግዲህ እዛ ጋር እቃዎች ሻንጣዎች ምናምን ውጭ፣ እዚህ ጋር ደግሞ አልጋ ነው የሚባል አልጋ አለ። ምኝታ ቤት ነው ያስቀምጥኩላት ከዛ ምኝታ ቤት ይቆልፋል። ቆልፋለሁ ማለት ነው፣ ቆልፍ ብላኛለች እና ይህን ይመስላል። በእውነት እኔ አባውን በጣም ስለወደድኩት ነው። እንግዲህ የአባ የምትወዱ የአባ አፍቃሪዎች በሙሉ ላይክ አድርጉ፣ ሻራ አድርጉ። እንደ አባ የምትወዱት ሕይወት ይስጣችሁ ፍክት ያለ ትዳር፣ ፍክት ያለ ሕይወት የሰራችሁበት የምታምሩበት፣ በሰራችሁበት የምትለወጡበት፣ ደስተኛ የምትሆኑበት ያደርግላችሁ። ያው ሽቶ ዜጋ ተደርድሯል ማለት ነው እና እንደዚህ አይነት ትዳር ይስጣችሁ አሜን በሉ ህይወት ይስጣችሁ በትዳሮች ያለ በነግራችን ላይ ሰርታችሁ ውጤታማ ስኬታማ የምትሆንበት በነግራችን እዚህ ውስጥ ምን አለ መስራችሁ ሳንቲም ነው ይሄ ሙሉ ሳንቲም ነው ማለት ነው እና እንደዚህ አይነት ህይወት ይስጣችሁ አሜን በሉ እና አሁን እንግዲህ እንጨርሳለን በዚህ ማለት ነው እየወጣው ነው ወደ ውጭ ው ስትመጣ ስታዩ ዋው በነግራችን ላይ ፎቶ አንስተሽ ላክ ተብዬ እኔም